ሰላም ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ የመጣሁት እንግዲህ በጣም ብዙ ሴቶችን ያስቸገረ ያልተገባ ፊት ላይ የሚወጣ ጸጉር ወይም ደግሞ ፂም በጣም ነው በሴቶች ላይ የሚያናድደው። ግን ቤተሰብ አሁንም የምነግራችሁ ስትረስ አትሁኑ፣ በሽታ አይደለም። አመጣጡ ሞስ ፕሮባቢሊ በዘር ከቤተሰብ ሊመጣ ይችላል። ሌላ ደግሞ ያው በሕክምና የሚሉት የሆርሞን መዛባትም ይላሉ። ሌላው ደግሞ ቤተሰብ ፕሊስ፣ በተለይ ማዲያት ያለባችሁ የሆነ ያልሆነውን ነገር ፊታችሁ ላይ አትቀም። እውነቴን ነው የምላችሁ። ያ የምትቀቡት ክሬም ጸጉር የሚያወጣ ሊሆን ይችላል ፊት ላይ ቆዳ ላይ እናንተ ብቻ አይደላችሁ። ሌሎቻችሁም ዋይትኒንግ ክሬም፣ ቆዳን ለማቅላት የምትጠቀሙት፣ ሌሎች ሌሎች ደግሞ ብዙ አይነት ክሬም ይሰራል። ይሄ ጥሩ ነው፣ ይሄ ጥሩ ነው፣ ይሄ ጥሩ ነው ይሏችኋል። ቢዝነስ አይደል? አለማችን ከገንዘብ ጋር የተያያዘ አይደል? እና ያገኛችሁትን ነገር እያመጣችሁ ፊታችሁ ላይ አትለቅልቁ፣ አደራ። ዋናው እሱ ነው። ከምንቀባውም ነገር ፊት ላይ ጸጉር ይወጣል። በሰላም ተወልዳችሁ በሰላም ቆዳችሁ እንዳማረ፣ ያው ሆነ ያልሆነውን ነገር እየተቀባችሁ ነገር አታምጡበት ለማለት ነው። በተረፈ ያ የወጣውን ጸጉር በሌዘርም ይሰሩታል። እኔ ግን ያንን ነገር ያው ታቃላችሁ ከናቹራል ትሪትመንት ጋራ የተጣበቅኩ ስለሆንኩ ማለት ነው። እና ያንን ነገር ብዙም ለቆዳዬ ፊቴ ላይ ለማስነካት አልዳፈርም። ያው እንግዲህ አብትዩ በተፈጥሮ በዚህ ማጥፋት ሲቻል። ስለዚህ ምንድን ነው የሚያስፈልገን? ሎሚ። የምሰራበት ነገር የትኛውም ዓለም ላይ የምታገኙት ነው። ሎሚ ማንም ዓለም ላይ አለ። እንትኑን ፍሬውን እኔ እንግዲህ በትንሹ ልስራ። ለምን እኔ ላይ ሽበት ስለሌለ ዌስት ከማደርገው ብዙ ሰርቼ እናንተ ፊታችሁ ላይ ብዙ ካለ ብዙ፣ ትንሽ ከሆነ ትንሽ፣ እንደ መጠኑ ነው የምትሰሩት ማለት ነው። አጠቃቀሙ ግን ሎሚ፣ ቤኪንግ ሶዳ። ይሄንን ቤኪንግ ሶዳ ቤተሰብ በጣም ርካሽ ነው። የትኛውም አለ የትኛውም ሀገር ቤኪን ሶዳ፣ ቤኪን ፓውደር አይደለም እንዳትሳሳቱ። ቤኪን ፓውደር እና ቤኪን ሶዳ የተለያየ ነገር ነው። እኔ ያልኩት ቤኪን ሶዳ ነው። እሺ። ከቤኪን ሶዳ ደግሞ ትንሽ እናረጋለን። እንግዲህ ዛሬ እኔ የማደርገው ለእናንተ ኤግዛምፕል ለእናንተ እንድታዩት ያህል ነው፣ በምን እንደምንጠቀም ማለት ነው። እንደዚህ ስታደርጉት ሽላል ይላል። አንዳንድ ጊዜ አንዳንድ ሰው ይሆነ ሲፈላ ምናምን ፊቴን እንዴት ብሎ ይፈራል፣ ግን የሚሸጠውን ክሬም አደገኛውን አምጥቶ ሲቀባ አይፈራም። አይገርማችሁም? በጣም ንማዝ ነው ያ። ይሄ ደግሞ በቤታችሁ የምታገኙት ለጥርሳችሁ የምትጠቀሙበት ቱስ ፔስት ነው ኮልጌት ሊሆን ይችላል እንደኔ ደግሞ ክረስት የምትወዱት እናንተ ለጥርሳችሁ የምትጠቀሙበትን። ይኸው እኔ ይሄን ስለምጠቀመው ነው በቤቴ ያለውን ምንም እንትን የለውም። በቤታችሁ የምታገኙትን ማድረግ ትችላላችሁ ማለት ነው። ከሱም እኔ ወይስ እንዳላረግ እያልኩኝ እንግዲህ ዛሬ ትንንሽ ነው ያደረግኩት። ይኸው እየጨመርኩት እኔ አንዴ የምናደርግባትን የምታክል ማለት ነው ያደረኩት። ለምን እኔ ፊቴ ላይ ጸጉር ስለሌለ ይሄ ዌስት እንዳይሆን ብዬ ነው። ግን እናንተ ይሄንን አንድ ላይ ትለውሱታላችሁ። ቤተሰብ አንድ የምነግራችሁ ነገር እዚህ ጋር በሳምንት ሶስት ጊዜ ግን መደዳውን ሳይሆን በመሀል እየዘለላችሁ። ቆዳ አይደለ እረፍት ይፈልጋል። ቆዳ በጣም እረፍት ይፈልጋል። ስትቀቡ ደግሞ ፊታችሁን በሳሙና ታጥባችሁ ሙልጭ አድርጋችሁ ላጭታችሁ። ፂም ሲላጭ ይበዛል። አዎ ይበዛል፣ ግን እንደላጫችሁት ወዲያውኑ ይሄንን ካረጋችሁበት፣ እንዳያድግ እዛው ቀጥል አድርጎ እዛው ድብን ያደርገዋል። የምነግራችሁ ነገር ይሄ ቆዳችሁን ሌላውን ቦታ አታረሙበትም። የምታደርጉት ጺሙ ላይ ብቻ ፂም እና ፂም ላይ ብቻ። ለምሳሌ ኤግዛምፕል፣ አንዳንድ ሰው እዚህ ላይ ነው፣ ጺም ሴት ሆና ማለት ነው። እዚህ ላይ ካለብሽ ያንን ልጭት ታደርጊዋለሽ። እዚህ ጋም ከሆነ ያንን ልጭት ብዙ ቦታም ሊሆን ይችላል። የተለያየ ቦታ እዚህ እዚህ ላይ ድረስ ቦታውን ተላጩታላችሁ። መጀመሪያ ተላጫችሁት አትቆዩ። መጀመሪያ ሰርታችሁ አስቀምጡት። እንደዚህ ለውሱና በደንብ ላጭተሽዋል እንግዲህ ኤግዛምፕል ነው። የላጨሹ ቦታ ላይ አምጥተሽ ይሄንን ከዚህ ወስደሽ ቅብት እንደዚህ። ይኸውላችሁ እንደዚህ እኔ አሁን ቆዳይን አስነካዋል አይደለ። መጥፎ ነገር የለውም። አምስት ደቂቃ ላሳያችሁ ብዬ ነው። ፂም የለኝም እኔ እዚህ ጋር አሁን ፂም ቢኖረኝ ማለት ነው። አምስት ደቂቃ እንደዚህ እንደዚህ እንደዚህ አድርጋችሁት፣ በውሃ ብቻ ነው የምትታጠቡት። እኔ በዚህ ጠርገዋለሁ ለጊዜው። ሳይድ ኢፌክት እንደሌለው ላሳያችሁ ብዬ ነው የተቀባሁት። ያው ሁል ጊዜ እኔ መሞከር ያደለው ይሄንን ቪዲዮ ከአሁን በፊት ሰርቸዋለሁ ግን ኤታስቢ ሎንግ ታይም እና አላገኘ ነው የቱጋ ነው ያለው ብላ አንድ እህቴ በጣም ስለጠየቀችኝ ነው የሰራሁት። በጣም ኢፌክቲቭ ነበር፣ ብዙዎች ተጠቅመውበት በጣም ጥሩ ውጤት አግኝተውበታል። ወደኋላ ባክ አድርጋችሁ ብታዩት ሜይ ቢ ትሪ ይርስ ኤጎ ምናምን ሰርቸዋለሁ። ደግሜ የሰራሁት አዲስ ለምትመጡ ቤተሰቦቼ ነው። አንድ መጨመር አንድ መቀነስ የለም። ልክ እንዳልኳችሁ እንደዚህ አድርጋችሁ ሰርታችሁ ስትሰሩ ደግሞ ይህንን ሰርቼ ፍሪጅ ውስጥ አስቀምጬ አፍተር ቱሞሮ ወይም ከሁለት ቀን በኋላ ልጠቀምበት ማለትም የለም። ለምን ኃይሉን ስለሚቀልስ አይረዳችሁም፣ አይጠቅማችሁም። እንደዚች ትንት እየሰርታችሁ አሁን እኔ ሰራዋትን ዋ ትንት ልች። ፂም መቼም በሙሉ ፊታችሁን አልወረሳችሁም አይደለ? ፂም ቦታ ቦታ አለው የሚበቅልበት። ለዛች የምታክል ትሰሩና ቅብት፣ እዛች ላይ ቅብት ፋይቭ ሚኒትስ ጠብቃችሁ በውሃ ብቻ ሳሙና አያስፈልግም። ሳሙና የሚያስፈልጋችሁ ከመታጠባ ከመቀበታችሁ በፊት ከመጠቀማችሁ በፊት በሳሙና ትጠብበላችሁት። ያንን ጺሙን ሼቭ ልጭት። ከዛ ይሄንን መቀበ በመላጭ ልትላጩ ትችላላችሁ። ይዳዝ ማረር፣ እናንተ በሚመቻችሁ ነገር፣ ግን አትንቀሉት። እዚህ ጋር ልብ በሉ፣ በመንቀያ ነቅላችሁ አይደለም በመላጭ ላጭታችሁ። ለምን ስሩን በዚህ ማግኘት አለብን? ስሩን ያንን ነው፣ ስሩን ነው። ሁለተኛ እንዳያድግ ቅጭው ብሎ እዛው እንዲቀር የምንፈልገው። ከነቀላችሁት ምንም አላገኛችሁለትም፣ ተመልሶ ይመጣል፣ ተመልሶ ያድጋል። እዚህ ጋር ነው ብዙዎች የሚሸወዱት ማለት ነው። መንቀል አይደለም፣ መላጨት ነው ያልኩት። ላጩት። ቤተሰብ ለዚህ ነው አሁን አንዳንዶች፣ አሰራሩን ብቻ በቃ አዩ አደለ፣ ያጠፉታል፣ ቪዲዮውን። አሰራሩን አይተዋል፣ አቀባቡን፣ አጠቃቀሙን አልሰሙም። ከዛ በኋላ ከሁለት ከሶስት ወር በኋላ መጥተው ኤልሲ፣ ይሄ እንደዚህ አድርጌ ነበረ አልሰራልኝም። ኖ፣ እሱን አልሰማም። በደንብ ስሙት፣ ቪዲዮውን በደንብ ስሙት። አሁንም ሳትተነቅሉ ላጭታችሁ ወዲያው እንደላጫችሁት ንጹህ ቆዳ ላይ ወዲያውኑ ቀቡት። አምስት ደቂቃ አቆዩት፣ ታጠቡት። በሳምንት ሶስት ጊዜ መደዳውን አይደለም፣ በማህል ጋብ እያረጋችሁ። ሰኞ አድርጋችሁ ከሆነ ማክሰኞና ሮብ ተውት፣ ሐሙስ አርጉ። ሐሙስ አድርጋችሁ ከሆነ ዓርብና ቅዳሜ ተውት፣ እሑድ አድርጉ። ሁለት ቀናት ትሪስ በማል በመሀል እየዘለላችሁ ማለት ነው። ምክንያቱም ቆዳችንም ደግሞ ምንድን ነው ጥንቃቄ ይፈልጋል እሺ ቤተሰብ አደራ ተጠቀሙበት የምታውቋቸውም ሰዎች በእንደዚህ አይነት ነገር የተቸገሩ ቪዲዮን ሼር አርጉላቸው እናንተ በአፋችሁ ከነገራቸዋቸው አንዳንድ ኢንፎርሜሽን ልትዘሉ ስለምትችሉ ቪዲዮን ሼር አርጉላቸው እና እችን የአስር ደቂቃ ቪዲዮ ቁጭ ብሎ ማየት አያቅታቸውም ፀጉርም ይህንን ፂምን ማለት ነው ሜካፕ አይሸፍነውም ያጎላዋል እንደውም ያጎላዋል እስቲ መስክር ውስጥ ፂም ፀጉር ያለባችሁ ሴቶች እስቲ ሜካፕ ቀቡትና እዩት። የባለጠ ድምቅ ብሎ ነው የሚታየው። በጣም ነው የሚያናድደው። መልካችሁን ነው የሚያጠፋው። አዎ፣ በሽታ ግን አይደለም። ስቶፕ ስትረስ መሆን የለባችሁም። እሺ ሪላክስ አርጉ፣ ውሃ ጠጡ፣ ተጠቀሙበት። በሚቀጥለው ደግሞ ቆንጆ ትሪትመንት ይዤላችሁ እስከሚመጣ ድረስ ደህና ሁኑ። ወዳችኋለሁ።